ጽና ድራማ ክፍል 182 ተለቀቀ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰቦቼ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በተወዳጁ በጽና ድራማ ተከስተናል ማለት ነው። በቅድሚያ ለዚ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ፣ ነባሮች ደግሞ ላይክ እና ሼር እያደረጋችሁ እስከ መጨረሻው ቪዲዮ እዩልኝ። በባለፈው ክፍል እንዳየነውና እንደተመለከት ነው እንግዲህ ጆከር ከአስጨናቂ ላይ እንግዲህ ሰኒን ለማስመለጥ ባደረገው ድርጊት እንግዲህ አስጨናቂ ላይ መለስ ይችን ዓለም ጥሎ ተጉዟል ማለት ነው። እናም እንግዲህ በዛሬው ክፍል ደግሞ አስጨናቂ መሞቱን እንግዲህ ጠያይቆ ጠያይቆ ካረጋገጠ በኋላ ጆከር እጅጉን በጣም አዝኖ ሲጸጸት ተመልክተነዋል ማለት ነው። ሰኒን አድናለሁ ብሎ እንግዲህ የጎዳና ጓደኛውን ወንድሙን አብሮ አደጉን በራሱ እጅ እንግዲህ ስላጠፋው እጅጉን በጣም ተጸጽቶ ተመልክተነዋል ማለት ነው። ጸጸት ደግሞ የማይለቅ የእድሜ ልክ ሕመም ማለት ነው እና በጣም በሚያሳዝን ሁኔታ አዝኖ እንግዲህ ተመልክተነዋል ጆከርን። በሌላ በኩል ደግሞ ጽናትና አባቷ አንድ ላይ ቁጭ ብለው እየተመካከሩ ይገኛሉ። ጽናትዬ እንግዲህ ከብዙ ውጣ ውረድ በኋላ ልትሞሸር እንግዲህ ጥቂት ቀናቶች ቀርተዋታል ማለት ነው። እናም እንግዲህ ከአባቷ ጋር ቤተሰባዊ ምክክርና ንግግር ሲያደርጉ አክስቶችሽ ቢመጡ በሰርግሽ ላይ በማለትም እንደ ሀሳብ እንግዲህ አባትዬው ሲያቀርብላት ማለቴ እህቶቼ ከጎኔ ቢሆኑ ለክፉም ለደጉም ለወዳጅ ለጥላትም በማለት እንግዲህ ሲያማክራት ጽናትዬን እኔ ምንም ችግር የለብኝም፣ አንተነክ ማንን በስ በእኔ ሰርግ ላይ እንግዲህ በልጅክ ሰርግ ላይ ማንን መጥራት እንዳለብክ፣ ማንን አለመጥራት እንዳለብክ አንተነክ ልትወስን የምትችለው በማለትም እንግዲህ ሙሉ ፍቃዷን ምንም ቅር እንደማይላት እንግዲህ ተናግራለች ማለት ነው። ጽናት ለአክስቶቿ ክፉኛ ተቀይማቸዋል ማለት ነው። የጽናት እናት ስትሞት እንግዲህ ለወንድማችንን ብቻውን አስቀረሹ አንቺ ገፊ እያሉ እንግዲህ እናቷ በሞተችባት ልጅ እንግዲህ መከራዋን ሲያሳዩትም ወንድማችንን ብቻውን አስቀረሹ እያሉ እጅጉን በጣም የማይለቅ ጠባሳ እንደጣሉባትም ለአብሮ አደጓ ለዴቭ ስትነግረውም ነበረ። እንግዲህ ደብም አንቺ እኮ ማለት በጣም አመለካከትሽ ንጹሕና ግሩም ነው፣ በማለት አብሮ አደጉን ጽናትን እጅጉን በጣም ሀፕሪሽት እያደረጋት ተመልክተናል ማለት ነው። እሷም እንግዲህ አባዬን እንዳይከፋው፣ አባዬ ደስ ይበለው፣ እኔ ግን እነሱ መቼም በእኔ ሰርግ ላይ ዋሉም አልዋሉም ምን መስለው አይታዩኝም፣ ምክንያቱም ብዙ ህመሞችንና ጠባሳዎችን ጥለውብኛል፣ በማለትም እንግዲህ ጽናት ትናገራለች ማለት ነው። ዴቭ ጓደኛዋም እንግዲህ ምንም ማለት አይደለም፣ አንቺ እኮ በልጠሻቸው ነው እየተገኘሽ ያለሽው በማለትም እንግዲህ እጅጉን በጣም ያላትን አመለካከት ሲያደንቃትም ተመልክተናል ማለት ነው። ጽናትዬም እንግዲህ ከጥቂት ቀናት በኋላ እንደምትሞሸርን እንግዲህ ምንም አይነት ጥርጥሬ የለንም ማለት ነው። በአዲስ አበባ ደግሞ ኪራ እና ናሆም እንግዲህ እጅጉን በጣም ደስ በሚል ሁኔታ ለሰርጉ ሽር ጉድ እያሉ ማን ይጠራል? ማን ነው የማይጠራው? ከቤታችን በላይ ከቤታችንስ በታች ስንት ሰው እያሉም እንግዲህ በወረቀት ስማቸውን እየዘረዘሩም እና ለሰርጉ እንግዲህ ቅድመ ዝግጅት እያደረጉም ተመልክተናል ማለት ነው። ሰኒ እንግዲህ ወደ መራዊት ጋር ትሄድና መራዊትን እንግዲህ ያ የነ ኪራ ቤት የነ ኪራ የቤታቸውን ካርታና ፕላን ወረቀቱን እንግዲህ ሰኒ ከመታገቷ በፊት ምሩ ጋ ነበረ አስቀምጭልኝ፣ ሳይሆን ጥላው ረስታው ነበር ሄደችው። በዛም ቅጽበት ነበረ አስጨናቂ ያንን ወረቀት አገኛለሁ ብሎ ሰኒን አግቶ ሲያሰቃያት የነበረው። ዛሬ እንግዲህ ወደነ መራዊት ቤት በማምራት ያንን የጥላ ሄደችውን ወረቀት ስትጠይቃት እንግዲህ መራዊትም አስቀምጨዋለሁኝ በማለትም አምጭልኝ፣ ስጭኝም ስትላት ነበረ። ከዛ በፊት ግን ቀደም ብላ በባለፈው ክፍል እንግዲህ ፅወን ያንን ወረቀት እንግዲህ በእጇ ይዛ ምንድን ነው ይሄ በማለትም ከፍታ ልታዩ ስትል ነበር ምሩ የደረሰችባት ምሩም ተናዳ እንግዲህ ያንን ወረቀት ከእጇ ላይ መንጭቃ ወደነበረበት እና ወዳስቀመጠችው የቁም ሳጥን ውስጥ ነበር የመለሰችው ጽዮንም እንግዲህ በአእምሯዋ ላይ የሳለችው ነገር ምንድን ነው ከዚህ በፊት ከአለምዬ ጋ እንግዲህ የጸነሰችው ልጅ መራዊት የናሆም አይደለም የሚል ጥርጥርም ስላለባቸው ይህ ወረቀትማ የሆነ የያዘው ነገር አለው። ያለ ምክንያት አይደለም እንደዚህ መንጭቃ ያመናጨቀችኝ፣ በማለትም እንግዲህ ጽዮን ያንን ወረቀት እንግዲህ ከመራዊት የቁም ሳጥን ውስጥ አውታ ሰርቃ እንግዲህ ወደነ አለም የቤት ይዘው ሂዳለች። እናም ያንን ወረቀት እንግዲህ ከፍታ ለማየትም እያሰበች እየጓጓችም ትገኛለች ማለት ነው። ይህ ወረቀትማ በእርግጠኝነት ስለ ልጇ መሆን አለበት፣ በሆዷ ያለው ፅንስ የናሆም እንዳልሆነ የሚያረጋግጥ መሆን አለበት ያለ በለዛማ እንደዚህ ፎከስ አድርጋ ያንን ወረቀቱን በድንጋጤ ከኔ ላይ ያልመነጨቀችኝም በማለትም እንግዲህ ፅዮን እንግዲህ ክፉ ስራዋን እያሰበችም ትገኛለች ማለት ነው። ሰኒ እንግዲህ ወደ መራዊት ጋር በመሄድ ያንን ጥላው የሄደችውን ወረቀት ስትጠይቃት መራዊትም እንግዲህ ካስቀመጠችበት ሄዳ ብትፈልገው ልታገኘው አልቻለችም። እናም እንግዲህ ሰኒ ግን ወረቀቱን ከፍተሽ አይተሸዋል ወይ ምን እንዳለው ስትላት በጭራሽ አላየሁትም አለቻት። ሰኒም በጣም አስፈላጊና አንገብጋቢ ወረቀት እንደሆነ ለመራዊት በደንብ አድርጋ አስጠንቅቃት ነግራታለች። መራዊትም እንግዲህ የቁምሳጥን ሳጥን ልብሷ ሳይቀር እንግዲህ ዝርግፍ አድርጋ እየፈለገች ባለችበት ሰዓት ፅወን ትከሰታለች። ፅወን እጅ እንደነበረ ና ስትጠይቃት ታዳ ያኔ ኮ ከእጅ ላይ መንጭ ቀሽኝ እኮ ነው ወደ ቁምሳጥኑ ሳጥኑ የመለሹ እኔም እኔ ማቀው ጉዳይ የለኝም፣ በማለት ፅወንም እንግዲህ ሽምጥጥ ታደርጋለች እንዳላየ ነገር፣ ግን በእሷ እጅ ይገኛል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ቅዱስ እየተናደደ እና እየተበሳጨ ተመልክተነዋል። ሰላም የበፊት ፍቅረኛው ተከስታለች። ለምን እንደሆን እንግዲህ ባናውቅም፣ ምክንያቱ ባይገለጽልንም፣ ሰላምዬ ቅዱስን በጣም አጥብቃ ትፈልገዋለች። እሱ ግን አጥብቆ ይሸሻታል። ይህ በፊት የተዘጋ ዶሴ ነው የኔና ያንች ነገር እያለ እንግዲህ አጋጣሚዎች ይሁኑ ፈልጋውም ይሁን ትከታተለዋለች እንግዲህ እሱም አጥብቆ እየሸሻ ተመልክተናል ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ ላይክ እና ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። እንግዲህ ጽናት ድራማ አምሮበት ተመልክተነዋል። በገጠራማው አካባቢ ደግሞ ተሴም እንግዲህ ወደ ብርቄ ጋር ለመሄድ እንግዲህ እጅጉን በጣም ያው ንብረቱን ከነ ሳይታጨድ ከነ አዝመራው እንግዲህ በቁሙ ወደ ቤት ሳያስገባ መሸጥ ይፈልጋል። ቢፈልግም ግን እስካሁን ድረስ አላገኝም። ብቻ ግን ለበዛብህ ብርቄ ጋ ነው የሚሄደው ብሎ ስም መጥራት ብቻ እንጂ የቀረው ሁሉንም ነገር ንግር አድርጎታል። አንድ ቀን ግን የለመደ ማውራት የለመደ አፍ እንግዲህ ሊያዳልጠው ይችላል እና አንድ ቀን መዋረዱ አይቀርም። ተሴ ተሴ ወደ ብርቄ ጋ ለመሄድ እጅጉን በጣም እንግዲህ ልቡ ተነሳስቷል ማለት ነው። የያዘው ነገር አዝመራው ብቻ ነው። እናም እንግዲህ በዛብህም ብርቄ እንደምትመጣ ተስፋ እያደረገ ዝም ብሎ እዛው ሰፈር እየተንጎባለለ ይገኛል። ተሴም እሷማ አትመጣም እያለ አስረግጦ ሲነግረውም እንግዲህ ተመልክተናል ማለት ነው። በምንና እንዴት አወቅክ እያለ አንዳንድ ቃላቶቹ ሳት ሲሉት በዛብህም ጠበቅ አድርጎ እየጠየቀውም ይገኛል ማለት ነው። ተስዬም እንግዲህ እኔ ኬርኩላት ብርቅዬማ ምን ልታደርግ ትመጣለች እዚህ እያለ እጅጉም በጣም እንግዲህ በደስታ ተውጦም ተመልክተነዋል ማለት ነው። ጽናትዬም እንግዲህ የአባቷ ከአባቷ ቤት በወግ በማድረግ እንግዲህ ኪራ አግብቶ ሊወስዳት ቀናቶቹ እየደረሰ ነው። እንግዲህ ከብዙ ውጣ ውረድ በኋላ ጽናትና ኪራም ሊሞሸሩ ቀናቶች እንግዲህ ቀርተውታል ማለት ነው። ኪራና ናሆም እንግዲህ እየተመካከሩ ባሉበት ታይም እኛ እኮ አሁን ሄደን ከክፍለ ሀገር ከሆነ ከአባቷ ቤት የምናመጣት እንዴት ነው? አይመሽም እያሉም እንግዲህ ለምን እዚህ አይደገስም ድግሱ እያለም እንግዲህ ናሆምና ኪራ እየተመካከሩ ባሉበት ታይም ነገር ግን ፈጽሞ አባትየው እሺ እንደማይሉ ለምን የጽናት አባት ወደዚህ አይመጡም እዛ ሰርጉ ከሚሰረግ በማለትም እንግዲህ ሀሳብም እያቀረቡ እርስ በራሳቸው እየተመካከሩም ተመልክተናቸዋል። የጽናት አባት ደግሞ በባህላቸውና በወግ በማድረጋቸው ከዛው ተወልዳ ካደገችበት ቄሄና አካባቢ ነው እንግዲህ ልጃቸው ተሞሽራ እንድትወጣ የሚፈልጉት። በዛም መሃል እንግዲህ አይ ምናለ ልጄ እናቷ በኖረሽ ኑሮ እያለም እንግዲህ አባትየው የጽናት አባት እጅጉን በጣም እንግዲህ በስስትና በጉጉት የሚያያትን ልጁን እናቷ በኖረሽ ብሎ እንግዲህ ሲመኝም ተመልክተ ነዋል ጽናትዬ እህቶችህ ከጎንህ በሰርጌ ቀን ሊሆኑና ሊገኙ ይገባል በማለትም ስለፈቀደችለት አባትየውም ለእህቶቹ እንግዲህ ልጁን እንደ እንደሚድር እና ከጎኑ መጥተው አብረውት እንዲሆኑ ሊነግራቸው በደስታ እንግዲህ እየሄደም እየተጓዘም ተመልክተነዋል ማለት ነው። ዴቭ ማለት እንግዲህ ለጽናት የአብሮ አደግነትን የጓደኝነትን ጥግ እንግዲህ እያሳያትም ይገኛል። እንዴት ያጓጓል! እንዴት ያስደስታል! በእውነት እናም እንግዲህ የጓደኝነትን የአብሮ አደግነትን ጥግ እያሳየ ጽናትን የሚተናኮላትን በመጥፎ መንገድ የሚያያትን ሁሉ አብሮ ከእሷ ጋር እንግዲህ ከእሷ ጋር በመሆን የጓደኝነት ጥግን እንግዲህ እያሳያትም ተመልክተናል ማለት ነው። ጽናትዬም እንግዲህ ያው በአካባቢው ብዙ ነገር ተብላለችና፣ እንግዲህ ከዛ ማህበረሰብ ውስጥ እንግዲህ ኪራ ዝንት አርጎ እንግዲህ ደግሶ እልል በተባለ ሰርግ እንግዲህ እንደሚያገባትም በዛ በገጠራማ አካባቢም እንግዲህ ተነግሮ የማያልቅለት ሰርግ ሆኖ እንደሚሰረግም ተስፋ እናደርጋለን ማለት ነው። ውድና የተከበራችሁ አድማ የተመልካች ቤተሰብ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ክፍል እስክንገናኝ ድረስ ቸርሰንብቱ ውድ ቤተሰብ ላይክ እና ሼር ሰብስክራይብ አይረሳ። ባይ ቧይ።